ሰላም እንዴት ናችሁ የኬኬ ዩቲዩብ ቻናል ቤተሰቦች ዛሬ ደግሞ በአንድ አዲስ ቪዲዮ መጥቻለሁ ማለት ነው ዛሬ እንግዲህ ታምኒሉን እንዳነበባችሁት እንዴት አድርጋችሁ ድሌት ማድረግ እንደምትችሉ የፌስቡክ አካውንታችሁን የማሳያችሁ ይሆናል ማለት ነው ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጉ እንዳትረሱ ድሌት ብቻ አይደለም እንግዲህ ድሌት ስላረጋችሁ የምታገኙት ጥቅምም አለ የኤፍቢ አካውንታችሁን ድሌት ስላረጋችሁ የምታገኙት ጥቅም ምንድን ነው ማለት ነው ሁለት የፌስቡክ አካውንት ቢኖራችሁ፣ አንደኛ ኖርማል አካውንት የምትጠቀሙበት እና ሌላኛው ደግሞ እንዲሁ ዝም ብላችሁ የከፈታችሁት የኤፍቢ አካውንት ቢኖራችሁ፣ በተመሳሳይ ኢሜይል ሊሆን ይችላል። ወይም በተመሳሳይ ስልክ ቁጥር አንድ የፌስቡክ አካውንት ከከፈታችሁ እሱን አካውንት እንግዲህ ፓስወርዱ ቢጠፋባችሁ እንግዲህ ሁላችሁም እንደምታውቁት ፓስወርዱ ከጠፋ ፎርጌት ብላችሁ ነው እንደ አዲስ የምትገቡት ማለት ነው። እና ያን ፎርጌት ስትሉት ሁለት አካውንት ካላችሁ ሊያስቸግራችሁ ይችላል ማለት ነው። ምክንያቱም በአንድ ኢሜል ወይም በአንድ ስልክ ቁጥር ሁለት የፌስቡክ አካውንት ከከፈታችሁ አንደኛውን ለማግኘት ፎርጌት ስትሉት ባላሰባችሁት ስልክ ቁጥር ወይም ባላሰባችሁት ኢሜይል በማትፈልጉት አካውንት ልትገቡ ትችላላችሁ ማለት ነው። ስለዚህ የማትፈልጉትን አካውንት አንዱ መርጣችሁ ድሌት በምታረጉበት ሰዓት የድሮ የምትወዱትን አካውንታችሁን መመለስ ትችላላችሁ ማለት ነው። በዚህ መንገድ ኤፍቢን ድሌት ስላረጋችሁ ብቻ ጥቅም ታገኛላችሁ ማለት ነው። ስለዚህ ወደ ዛሬው ቪዲዮ ስንመጣ፣ ቀጥታ ወደ ኤፍቢ ላይት ከገባችሁ በኋላ ከላይ በኩል እንደምትመለከቱት ይቻለች ማለት ነው። ሶስት ሰረዝ ሰረዝ ይች በቀይ ያከበብኩባት ማለት ነው። እሷን አንዴ ትነካላችሁ ማለት ነው። ከዛም በምትነኩበት ሰዓት እንግዲህ ወደ ታች ዝቅ ታረጉትና ሴቲንግ ኤንድ ፕራይቬሲ የሚላለ ሴቲንግ ኤንድ ፕራይቬሲ ልብ በሉ ተመልካቾቼ፣ ሀልፕ፣ ሳፖርተሮች አሉ፣ ሎግ አውት የሚላለ። ከነዚህ መካከል የመጀመሪያው ሴቲንግ ኤንድ ፕራይቬሲ የሚለውን ትመርጣላችሁ ማለት ነው። ከዛ ሲቲንግ ኤንድ ፕራይቬሲ የሚለውን አንዴ ከተጫናችሁ በኋላ እንደምትመለከቱት ብዙ አይነት ታቦች ይመጡልናል ማለት ነው። ከነዚህ ታቦች እንግዲህ ምንድን ነው የመጀመሪያው ሲቲንግ የሚላለ እንደምትመለከቱት የመጀመሪያው ሲቲንግ የሚላለ ማለት ነው። ሁለተኛ ላይ ደግሞ የምናየው ኦርደርስ ኤንድ ፔይመንት ይላል። ይህን በሌላ ቪዲዮ ማሳያችሁ ይሆናል ማለት ነው። ኦርደርስ ኤንድ ፔይመንት ምንድን ነው? ኤፍ ቢ ላይ በቀላሉ ገንዘብ መስራት ትችላላችሁ ማለት ነው። ያለ ማስተካከል ነው። እሱን የማታውቁ ከሆነ በኔክስት ቪዲዮ ስለማሳያችሁ ከወዲሁ ብቻ እናንተ ኬኬቲውን ሰብስክራይብ እንዲሁም ኖቲፊኬሽኗን ኦን በማድረግ እኔ የምሰራው ልክ እንደዚህ ይገባላችኋል ማለት ነው። ሶስተኛ ደረጃ ላይ ደግሞ የምንመለከተው ዳርክ ሙድ ይላል። ዳርክ ሙድ ምንድን ነው እንግዲህ? አንደኛ ይህን ኦን በምናረግበት ሰዓት ምንድን ነው የምናገኘው ጥቅም ማለት ነው። ኦን ለማድረግ ከፈለግን ይቻ ያከበብንባትን ቲክ ማድረግ ብቻ ነው። ኦን ስናረገው ት ላይ የምንጠቀም ከሆነ እንዲሁም ተኝተን የምንጠቀም ከሆነ አይናችን እንዳይጎዳ ይቺን ኦን ማድረግ እንችላለን። እንደምትመለከቱት ይቺን ኦን በምናደርግበት ሰዓት ሙሉ ለሙሉ ዳርክ ሆኗል ማለት ነው። ሌላኛው ደግሞ ዳታ ሴቨር የምትላለች። ዳታ ሴቨር የምትለውን ኦን ስታደርጉ በዳታ የምትጠቀሙ ከሆነ ዳታችሁን ይቆጥብላችኋል ማለት ነው። ፌደራል ስፔስ ሲላ ምንድነው? ይሄ ደግሞ ኤፍ ቢ እየተጠቀማችሁ በራሱ የሚወጣባችሁ ከሆነ ባቹ ይችን ክሌር ፓስ ሚለን በመንካት በራሱ እንዳይወጣባችሁ ማድረግ ትችላላችሁ ማለት ነው። ሌላኛው እና የመጨረሻው ደግሞ እንግዲህ ሄልፕ ሳፖርት የሚላለ ማለት ነው። ፌስቡክ ክሬተሮችን ማውራት ትችላላችሁ help support የሚልትለውን ነክታችሁ ማለት ነው። ከዛ ወዳን ወደዋ ነው ርዕሰ ጉዳይ ስመለስ ምንድነው ማለት ነው ማድረግ ያለባችሁ ሲቲንግ እንደነካችሁ ፐርሰናል ዴታይል ይላል። እንደምትመለከቱት እንግዲህ ፐርሰናል ዴታይል የምትለውን አንዴ ትነካላችሁ ማለት ነው የራሳችሁን ስለሆነ ፐርሰናል ዴታይል የምትለውን ስትነኩ፣ እንደምትመለከቱት እንግዲህ ኢሜይሉ የተያዘበትና ስልክ ቁጥር የተያዘባችሁ ይመጣል ማለት ነው። ከነዚህ መካከሎች እንግዲህ አሁንም በድጋሜ ፐርሰናል ዴታይል የሚለውን አንዴ እንነካለን ማለት ነው። ፐርሰናል ዴታይል የሚለውን ከዛም እንደምትመለከቱት ስልክ ቁጥር የከፈታችሁበት እና ኢሜይላችሁን ያመጣላችኋል ማለት ነው። የመጀመሪያ ሁለተኛ ደግሞ የተወለዳችሁበት እና ዓመተ ምሕረት የሞላችሁበት ይመጣል ማለት ነው። ሶስተኛ ደግሞ አካውንት ኦንሸርፕ ኮንትነር የሚል ይመጣላችኋል ማለት ነው። ስለዚህ ከእነዚህ አማራጮች መካከል የምትመርጡት ምንድን ነው? የሶስተኛውን አካውንት የሚለውን ትመርጣላችሁ ማለት ነው። ሶስተኛ ላይ ያለውን አካውንት የሚለውን አንዴ ትጫናላችሁ እንደምትመለከቱት ሁለት አይነት አማራጮች ይመጣላችኋል ማለት ነው። እናንተ ዲአክቲቭ ማረግ ስለፈለጋችሁ እና ድሌት ማረግ ስለፈለጋችሁ፣ ሁለተኛ ላይ የምትመለከቱን ድሌት የሚለውን ትመርጣላችሁ ማለት ነው። ፌስቡክ አካውንት እና ኢንስታግራም አካውንታችሁ ይመጣላችኋል ማለት ነው። ከነዚህ መባችሁ ሁለተኛዋ ናት። እንደምትመለከቷት ይቺን ቦታ ማለት ነው ቲክ ታረጋላችሁ። ከዛ ቲክ ካረጋችሁ በኋላ ኮንቲኒዩ ትላላችሁ ማለት ነው። እንደምትመለከቱት እንግዲህ ኮንቲኒዩ ካላችሁ በኋላ ብዙ አይነት አማራጭ ይመጣላችኋል ማለት ነው። ስለዚህ ይህን ኮንቲኒው ብለን ብቻ እናልፋለን። ዝም ብለን ማለት ነው ቀጥታ ይዞን ስለ እንደምትመለከቱት እንግዲህ በፌስቡክ አካውንታችሁ ይሄን ድሌት ስታደርጉ የምታጡትን እዚሁ ላይ ላሳያችሁ። እንደምትመለከቱት እኔ በዚህ ኤፍቢ ቢጎ ላይቭ የተባለውን ላይቭ ስርጭት እከታተልበታለው እና ላይት ሩምን እጠቀምበታለው ማለት ነው። ልብ በሉ ይሄን ድሌት በምታረጉበት ሰዓት እንግዲህ ሪቪ አፕ ዚስ ሎግን ኢንቱ ይላል። እንደምትመለከቱት በእነዚህ አፕሊኬሽኖች ይሄ ሲንክ ተደርጓል ይለናል። ስለዚህ ይህን ፌቪ አካውንት ድሌት ካረግ ነው ድሌት የምናረገው ከሆነ ቢጎ ላይቭ እንዲሁም ላይት ሩም የከፈትንበት ማለት ነው እነሱ ቀጥታ አብረው ይጠፋሉ ማለት ነው። ይህንን አልፈልግም የምትሉ ከሆነ እና ቢጠፋም ችግር የለም ብላችሁ የምትስማሙ ከሆነ እንደምትመለከቱት ኮንቲኒዩ ማለት ትችላላችሁ። ከዛስ ፓስወርድ አስገቡ ይላችኋል ማለት ነው። ስለዚህ የፌስቡክ አካውንታችሁን ፓስወርድ አስገብታችሁ ኮንቲኒውም ማድረግ ትችላላችሁ። ወይም የሚጠፋባችሁ ከሆነ እና የማታውቁት ከሆነ የፌስቡክ አካውንታችሁን ፓስወርድ ፎር ጌት ፓስወርድ የምትለውን ትመርጣላችሁ። እንደምትመለከቱት እኔ ፎር ጌት ፓስወርድ ለዋለሁ፣ ምክንያቱም ይህን አካውንት አላውቀውም፣ ፓስወርዱን እረስቸዋለሁ፣ ለገቱት ፎርጌ ትለዋለው ማለት ነው። ስለዚህ ከነዚህ መካከል እንግዲህ አሁን እኔ ፓስወርዴን አላውቀውም እያልኩት ነው ማለት ነው ያለው። ስለዚህ ምን የሚል ይመጣል? እንደምትመለከቱት የመጀመሪያው ሴንድ ኮድ ቪያ ዋትሳፕ ይለኛል። እንደምትመለከቱት እንግዲህ በዚህ ስልክ ቁጥር በዋትሳፕ ልላክልህ ሆይ ኢሜ ፓስወርድህን ይለኛል የመጀመሪያው ማለት ነው። እንደምትመለከቱት ፓስወርድህን በዚህ ልላክልህ ሆይ በ ስልክ ቁጥርህ ይለኛል። እናንተ የምትፈልጉ በስልክ ቁጥራችሁ ቀጥታ አውቶማቲካሊ ፓስወርዱ እንዲላክላችሁ ከፈለጋችሁ ይቺ የመጀመሪዋን ቲክ ታደርጋላችሁ ማለት ነው። ሁለተኛ ላይ ደግሞ እንደምትመለከቱት በኢሜልህ ልላክልህ ሆይ ይህን አካውንት በከፈትክበት ኢሜል ልላክልህ ይለኛል ማለት ነው። ሶስተኛ ደግሞ የፌስቡክ አካውንት ኖቲፊኬሽን ባርህ ላይ ልላክልህ ይለኛል ማለት ነው። ሴንድቪያ ኖቲፊኬሽን እለዋለሁ ማለት ነው። በራሱ በፌስቡክ እንዲልክልኝ ሁለተኛ አማራጭ ላይ ማለት ነው። በፌስቡክ አካውንቴ በራሱ በኢሜይሌ እንዲልክልኝ እፈልጋለው ማለት ነው። ከዛስ እንደምትመለከቱት አሁን ከላይ በኩል ላይ 15 18 62 ብሎ ልኮልኛል። ስለዚህ 15 አስራ ስምንት ስልሳ ሁለት እንደምትመለከቱት በቀላሉ በዚህ አይነት መንገድ ልኮልኛል። ከዛ ምንድን ነው ማድረግ ያለብኝ ኮንቲኒው ሏለው ማለት ነው፣ ተመልካቹ ከዛ እንደምትመለከቱት ከጨረስኩ በኋላ ሴቭ አድርገው ይለኛል። ሴቭ ካረጋችሁ በኋላ ምንድን ነው ቀጥታ ማድረግ ያለባችሁ እንደምትመለከቱት ድሌት አካውንት የምትላለች ማለት ነው። ከታች በኩል ላይ እሷን አንዴ ድሌት አካውንት የምትለውን ትነካላችሁ ማለት ነው። ከዛም የተወሰነ ያክል ትጠብቁታላችሁ እንደምትመለከቱት በዚህ አይነት መንገድ ድሌት አድርጋችኋል። ልክ ስጨርሱ እንደ አዲስ ያስገባችኋል ማለት ነው። አመሰግናለሁ።